ዲላን ስመርጥ የምርም በትክክልም ጥናት አርጎ እንደመረጠ የሚያሳይ ነገር አለ። በዚህ ላይ እጅግ በጣም በተጠናከረ መንገድ በቀጣይ ለከተማውም አቅም ለከተማው ብቻ ሳይሆን ደግሞ ዞናችን ከፍተኛ የሆነ ቡና አምራች ነው። በሀገር አቀፍ ደረጃም እጅግ በጣም በልዩ ሁኔታ ቡናን ከ15 ፐርሰንት በላይ ሊደርስ በሚችል ደረጃ ቡናን ለማዕከላዊ ገበያ የሚያቀርብ ዞን በመሆኑ ይሄ የፋይናንስ ተቋም ተደራሽነቱን በማስፋት በከተማ ብቻ የሚወሰን ሳይሆን አርሶ አደሮቻችንንን ጭምር ተደራሽ በማድረግ ሁለተኛ፣ የቡና አቅራቢዎቹ በአጭር ጊዜ ውስጥ ብድር ማግኘት የሚችሉበት ሁኔታ ማመቻቸት፣ ከቢሮክራሲ የወጣ አሰራር ስርዓት፣ ምክንያቱም የማዘመን ተግባር እጅግ በጣም በፋይናንስ አቅም ላይ ትልቅ አሻራ ስላለው ገዳ ባንክ ሌሎች እዚህ ያሉ ባንኮችን ለእሰን በመውሰድ በአጭር ጊዜ ውስጥ እጅግ በጣም ፈጣን እና ቀልጣፋ የሆነ አሰራር ስርዓት ይዘረጋል የሚል እምነትም አለኝ ማለት ነው። ዛሬ በትንሽ ቦታ ጀምራችኋል። በቀጣይ አቅማችሁን አጠናክራችሁ አቅማችሁ በፈቀደ መንገድ በአካባቢውም የተሻለ ህንፃ ለመገንባት ሃሳባችሁን እቅዳችሁን ስታቀርቡ ከዲላ ከተማ አስተዳደር ጋር በጋራ በመሆን ከጎናችሁ በመቆም ይህንን ተቋም የምንደግፍ መሆኑንም በዚያው አጋጣሚ ለመግለጽ ይፈልጋል። ያው ስራ ከጀመረ ቆይቷል። ኦፊሻሊ ግን በዲላ የምናስጀምረው የገዳ ባንክ የእኛ ባንክ ነው፣ የሁላችንም ባንክ ነው የምለውን ነገር እዚህ ያላችሁ ከስተመሮችም ባለሀብቶችም በዚህ ልክ መያዝ ያስፈልጋል። አሁን ደግሞ ሼሩንም ኦፕን አርጓል ይሄንንም ሼር ደግሞ በመግዛት በጋራ ለሀገራችን የቆሙ ኢንስቲትዩሽኖች አቅም ፈጥረው እንዲወጡ ማድረግ ስለሚጠበቅብን ይሄ ላይ በጋራ እንዲሰራ የምለውን መልእክት ለማስተላለፍ ነው። እንግዲህ ዲላ ተለቅ ያለ ከተማ ትልቅ የቢዝነስ እንቅስቃሴ የሚካሄድበት ከተማ ነው። ገዳ ባንክ የተደራሽነቱን ለማስፋት በሁለት መልክ እየሰራ ነው የሚገኘው። አንደኛው አሁን በምናየው በቅርንጫፍን በማስፋት በጣም በፍጥነት በብዛት ሳይሆን ስትራቴጂክ ሲሆኑ አካባቢዎች ብቻ ቅርንጫፎችን በመክፈት ሌላውን ግን በዲጂታል ህብረተሰቡ ጋር ለመድረስ እየሰራ ነው የሚገኘው። ከዚህ አንጻር በአሁኑ ሰዓት ሜቢ በሀገራችን ካሉም ባንኮች ጥቂቶቹ ተግባራዊ ያደረጉት የኦምኒ ቻነል ሲስተምን ተግባራዊ እያደረገ ይገኛል። ከዚህ ውስጥ የሞባይል አፕሊኬሽን፣ የኢንተርኔት ባንኪንግ፣ የመርቸንት ወይም ኪው አር ፔመንት ሲስተም፣ የስኩል ፔመንት ሲስተም እና ሌሎቹም የዲጂታል የኤቲኤም ፔመንትን ጨምሮ ህብረተሰቡ ጋር የአገልግሎቱን ለመስጠት የሚያስችሉ ሲስተም ስራ ላይ አውሎ ይገኛል ማለት ነው። በዚህ ሰዓት፣ ስለዚህ ወሳኝ የሆኑ ቦታዎች ላይ ቅርንጫፍ እየከፈትን አብዛኛ ቦታ ላይ ደግሞ በዲጂታል አድሬስ እያደረገ አለም በዚህ ሰዓት የባንኪንግ ሴክተር አሰራሩን የምተግበርበትን መንገድ እየተከተለ ይገኛል ማለት ነው። አለም እንደምታወቀው፣ እንደምታውቁት ሁላችሁም የብራንች ማስፋትን እየቀነሰ በዲጂታል እየተካ እየሄደ ስለሆነ እኛም ሙሉ በሙሉ የብራንች ማቆም ስለማይቻል ግራጁዋሊ የብራንች ቁጥሩን መካከለኛ በሆነ መንገድ በዲጂታል እየተካ ይሄዳል ማለት ነው። ስለዚህ ዛሬ እዚህ ያለን ቅርንጫፍ ይሄን አገልግሎት ለመስጠትና የዲጂታል ፕሮዳክታችንን በአካባቢው ህብረተሰብ ተጠቃሚ ሆኖ አገልግሎቱን እንዲያገኙ ለማሳለጥ ያለው ቅርንጫፍ ነው ማለት ነው። እንደምታውቁት አገራችን ኢትዮጵያ በከፍተኛ በሆነ በኢኮኖሚ በማህበራዊና ፖለቲካዊ እድገት ምህዋር ውስጥ ነው የሚገኘው። ኢትዮጵያ እያደረገች ባለችው ዘርፍ ከብዙ የልማት ስራዎች ላይ ደግሞ የግል ተቋማት የግል ድርጅቶች እያከናወኑ ያሉት ስራዎች ደግሞ እጅግ በጣም የሚያስደምም ለውጥ እያመጣ ያለውን በዚህ ታሳቢ እንደ ሀገር እየመጣ ያለውን ለውጥ እንደ ክልላችንም እንደ ዞናችን አልፎም ደግሞ ለከተማ አስተዳደራችን እጅግ በጣም በሚያስደንቅ መልኩ ልማት እየፈጠነ ያለበት ሁኔታ ውስጥ ነው። ስለዚህ አሁን በዚህ በዛሬው ፕሮግራም በይፋዊ እየከፈት ነው ያለ ነው ገዳ ባንክ በሚመጣበት ጊዜ እያደረግን ያለነውን የኢኮኖሚ እድገትንና ከተማችንን ለማልማት አካባቢያችንን ለማልማት አገራችንን ደግሞ ወደ ብልጽግና ለመውሰድ እያደረግን ያለነውን ጥረት እንደሚያግዝ እንዲሁም እንደሚያሳልጥ ስለምንተማመን ወደዚህ መርጣችሁ ስለመጣችሁ እንኳን ደህና መጣችሁ ማለት እንፈልጋለን። ዲላ ከተማ የሰራ ባለው ልማት ውስጥ በርካታ የልማት ክፍተቶችን በመሙላት አስተዋጽኦ እንደምታበረክቱ እምነታችን። ምክንያቱም በመንግስት የታቀዱት በርካታ ልማቶችን በማሳካት ሂደት ውስጥ እኛም ከዲላ ከተማ ጋር አብረን፣ በተለይም ደግሞ ከባንኩ ጋር ተቀናይተን መስራት እንፈልጋለን። በርካታ የልማት ስራዎችን ለመስራት የሚያስችል የተለያየ ዝግጅቶች እንዳላችሁ እናቃለንና ና ከዚህም ባለፈ ደግሞ ከስራ ዕድል ፈጠራ አንፃር በርካታ ስራዎች ቅድም በኢንተርፕራይዝ በማደራጀት የተደራጀትን ኢንተርፕራይዞችን ደግሞ ድጋፍ በማድረግና ብድር በመስጠት እየሰራቸው ያላችሁ ስራ በምን ያህል ትኩረት አሁን መንግስት ያስቀምጣቸውን አቅጣጫ ለማሳካት ድጋፍ እንደምትሰጡ እንደምታግዙ ከወዲሁ የሚያሳይ ነው። ስለዚህ እንደ ከተማችን በርካታ በከተማችን ውስጥ ያሉትን ከተሞችን ውብ ማራኪና ለነዋሪዎች ምቹ አድርገን ከተላየ ኢንቨስትመንቶች የመጡበት ከተማ ለማድረግ በርካታ ስራዎችን እየሰራን ያለ ነው። በዚህ ስራ ውስጥ ደግሞ ያቀደናቸው ንቅዶቹ ወደ ለተጓር ለመቀየር የሚያስፈልጉ የፋይናንስ ሰዓቱን በተመለከተ ተከናንተ ጋር በመስራት የናንተንም ተቋም ከመደገፍ ባለፈ እኛንም እናንተ በበለጠ ተስፋ